እሺ ተክሌ ያው ይሄ እንደምገምተው ሳሎናችሁ ነው፣ ሳሎና እሺ ስዕሉ በጣም ያምራል። ምን ያህል ነው ስፋቱና ርዝመቱ? ትልቅ ይመስላል። ትልቅ ነው ወደ ሁለት ሜትር ከ አይ ዶንት ኖ ሜትር ከሀምሳ ወይ ከአርባ እንደዚህ ገደማ በሜትር ከሰባ እንደዚህ የተወሰነ እንዲያው ትገልጽልኛለህ በምን አጋጣሚ እንደሳልከውና ምንን እንደሚያመለክት። ይሄ ስዕል የመጣው ከሁለት ቦታ ነው። አንደኛው ያኛው የጧፍ የምትሸጠዋን ሴት ያየኋት ጊዜ እና ላሊበላ ነበርኩኝ አንድ ወቅት ደግሞ እና ከላሊበላ ስመለስ ሁለቱን ኮምባይን አድርጌ የሰራሁት ነው። እና ይሄ ቅድም ስናወራው የነበረውን የብርሃን ሀሳብ በደንብ መግለጽ የሚችል ስዕል ነው ይሄ። የተሰራው ቆይቷል። ሁለት ሺ ሶስት ላይ ነው የሰራሁት ትንሽ የቆየ ስዕል ነው። የዋናው የስዕሉ ሀሳብ ብርሃን የፈጠረችልን ይቺ ጧፍ ሻጯ ነች። እና አንዳንዴ ፐርፐዙም ስናስበው ይገርመኛል። ማለት እሱ አሁን ጧፍ የምሸጠው ጧፉን ሸጣ ዳቦ ለመግዛት ነው። እንደዚህ አይነት መንፈሳዊ ነገር እንደሚደረግበት ላታስብ ትችላለች። ታውቃለች፣ ግን ምን አይነት ብርሃን፣ ምን አይነት ዋጋ እንዳለው ብዙ ላታስብ ትችላለች። እና የራሷንም ብርሃን ፕሮቴክት አድርጋዋለች፣ በጥላዋ ጥላ ዛጋ አድርጋ ማለት ነው። እና ብዙ ብዙ ነገር ነው የሚያወራኝ ማለት የዚህ ሴትየው ህይወት ለብዙዎቻችን ብርሃን ነው። እና ለዚህ ሁሉ አክቲቪቲ ይሄ ዋሻ ካለሷ ጨለማ ነበር። እና አንዳንዴ በህይወታችን ውስጥ ዋጋ የምንሰጣቸው ሰጣቸው አካላቶች ብዙ ናቸው፣ ግን እንትን አናቀውም ፊል አናረገውም። አንዳንድ ጊዜ ፊል አናረገውም እና እሱ እሱን ነው። እና መስመር አቋቋሙ ብርሃኑ ክሬቴ የሆነበት ቦታ ከዛ ቀጥሎ የቆሙበት ቦታ ዳርክ ውስጥ ያሉ ሰዎች አሉ። እንዳልኩሽ ነው። እኔ አሁን እነዚህ ሰዎች ለእኔ እኔን ነው የሚነግረኝ፣ እኔን አካባቢ ያሉ ሰዎች እንጂ ካህናቶቹም ብቻ አይደለም። ሞቲቭ ነው እሱ። ሀሳብ ማለት የተነሳውበት ሀሳብ ነው እንጂ እኔ ራሴን ጠይቃለሁ፣ እንደዚህ ሰውዬ እዚህ ብርሃን ላይ መቆም መቻሌን እርግጠኛ ነኝ ወይ ማለት። እንደዚህ አይነት አቅም አለኝ እንደሱ ለመቆም ትልቅ ስብህና ይፈልጋል። እና እንደሱ የሚቆም ሰው ሲበዛ ነው አገር እንትን የሚለውና እንደሱ አይነት ሀሳቦችን ነው የሚያወራው ለማንኛውም ሰው እንደ አንድ በስቱዲዮ ላይ ሙሉ ጊዜውን እንደሚያሳልፍ ሠዓሊ ታዲያ እንደ አይነት ስራዎች ከፍተኛ ገቢ ይኖራቸዋል ብዬ አምናለሁ። ነገር ግን ያው በቤት ሰቅለኸው እያየው ነው እና እንዲያው ምክንያት ይኖር ይሆን? አንዳንዴ ይሄ እንኳን ይሄ በአጋጣሚ ምክንያት አለው። ሌሎቹ አሉኝ፣ ሌሎችም እንደዚሁ ከየጊዜ ዘመኖችን እንዲነግሩኝ ማስቀራቸው ስዕሎች አሉ። ይሄኛው እንኳን በአጋጣሚ በዛ ወቅት በከፍተኛ ሁኔታ እንዲሸጥ የፈለኩት ስዕል ነበር። በዛ ወቅት ብቻ በአጋጣሚ ሆኖ ቤቴን እየሰራውኝ የሆነ ነገር ላይ ነበርኩኝና እቃዎቼ ከውጭ መተው ለቤቱን እንትን ለማድረግ ገንዘብ ያስፈልገኝ ነበር እና ከአንድ ሰው ጋር ተነጋገር ባጋጣሚና በቃ እኔ እወስደዋለሁ አለኝ። ዋጋም ተስማማና፣ ከአሜሪካ እንደመጣ ወስደዋለሁ አለኝ። ስንት ጊዜ ትወስዳለህ? ስለ አንድ አስራ አምስት ሀያ ቀን አለኝ። አንድ ወር ሙሉ አልመጣም። እኔ ደግሞ በአጋጣሚ ደግሞ ሌላ ስራ ሰራሁኝና ገንዘብ አገኘ እና እንዳይመጣብኝ ብዬ ነው። በጣም መወደው ስል ነው እውነት ለመናገርና ያኔ ብሸጠው አጣው ነበረ። ያኔ ሸጬው ቢሆን ልክ ነው በወቅቱ ግን አሁን ደግሞ እኔ ያንን ችግሬን ሶልቭ ስላደረግኩኝ በወቅቱ አሁን በመኖሩ ግን ቫሊዩም ትልቅ ነው። ከእንደገና የኔ ሳይሆን የቤተሰባችን አንዱ ትልቁ ንብረታችን ነው። ምልሽ እንዲሁ እንደ የገንዘብ መጠኑን ምናምን ሳይሆን እንደ ቤተሰባችን አካል ነው፣ ሁሌም ከኛ ጋር ስለቆየ ማለት ነው። ያው ስዕሌን እንደሚከታተል አንድ ጀማሪ ሳሊ፣ እኔም ማየው ነገር አብዛኛዎች ስራዎች የኢትዮጵያን የማህበረሰብ የአኗኗር ስልት ነው ብዙ ጊዜ የሚቃኘው። ያው ዓለም አቀፍ እናድርገው ከተባለ ደግሞ የዓለም አቀፍ ማህበረሰቡ የእኛን የአኗኗር ስልት በሚረዳበት መንገድ የማስቃኘት ትክክል ነው። መነሳው የኖርኩት ኢትዮጵያ ውስጥ ነው። ዘላለሜን ማለት ነው እስካሁን እድሜ ድረስ። ስለዚህ የትኛውም እስካሁን ያለው የስል መነሻ ሀሳብ ኢትዮጵያዊ ሀሳብ ነው። ነገ ምን እንደሚሆን አላውቅም። ስለዚህ ይሄንንም ብናስብ እሱ ነው ሌሎቹንም ስዕሎች ብናይ የኢትዮጵያን ስሜት እና የኖርኩበትን ሀሳብ በኔ መንገድና እይታ መንገድ ማሳይበት ነው በቃ እሱ ነው በጣም ጥሩ ቀጣይ ጥያቄዎችን እንግዲህ የተቀሩት ክፍሎችን እያየን ማነሳቸው ይሆናል እሺ በደስታ እንሂድ ወደ ላይ እሺ ተክሌ ስለዚህ ገጠመኝ እስኪ የተወሰነ አጫውተን። ይሄ የኢትዮጵያ ትናንት ትላንት ዛሬና ነገ የሚለው ስዕል ነው አንድ በጣም ትልቅ ስዕል ነው እና ከአራት ዓመት አይቲን ከአራት ዓመት በፊት ነው ለክቡር ጠቅላይ ሚኒስቴር ሰጥቼ፣ ይሄ አሁን የኢትዮጵያ ንብረት ሆኖ ቤተ መንግስት ውስጥ ነው የሚገኘው ሀሳቤን አስረድቼ ስዕሌና ባበርክቼ ወጥቻለሁ ማለት ነው። ብዙ ኢትዮጵያን የሚገልፁ ነገሮች እያየውበት ነው። ምንድን ነው መልእክቱ? እንግዲህ ኢትዮጵያ ትላንት ምን ነበረች? ዛሬ እንዴት ነች? ነገ ምን እናስባለን? በኔ ማለት ነው እና የነበሩ ነገሮችን ትላንት ሲባል እነዚህ ነገሮች ተሰርተዋል። ዛሬ እዚህ ላይ ነን ያለነው። ነገ ደግሞ የማስበው አገር በብርሃን የተከፈተ በር ያለበት እና የማንከራከርበት ማለት እርግት ብለን ልክ እንደዚህ ውሃ እርግት ብለን የምንኖርበት። ላደለ ካልተመቸሽ፣ አይደለ እንትን የምትይው፣ እንኳን ሰው ወፍም ካልተመቸው አገር እየለቀቀ ይሄዳል። ምን ይላል ምንና፣ እንደዚህ እንደ ውሃ ረግተን የምንኖርበት ሀገር፣ እኩል ተመችቶን የምንኖርበት ሀገር እንዲኖርም መመኘት